ሰላም ዛሬ በመረብ ቴክኖሎጂ የመረብን መስራቾች ነቢዩ እና ያሬድን ይላችሁ መጥቻለሁ ከቢሮችን አንወጣም ብለው በግድ ነው የመጡት ዛሬ አክቹዋሊ በሙሉ ስማቸው ልጥራቸው እንዳልባረ ነቢዩ ዘካሪያስ እና ያሬድ ታደሰ ይዘን መተናል አልተሳሳትም ራሳቸውን በትንሹ ያስተዋውቁልናል ከዛ ከስታፍ ሜምበሮቻችን ወይም መረብ እዚህ ከሚሰሩ ሰራተኞች የመጡ ጥያቄዎች አሉ እነሱን ጠይቃቸዋለን አጠራጣራገ ይመልሱልናል ነባው ከአንተን ጀምር እራሴን አስተዋውቅለን እሺ ያው ለማታውቁኝ ነብዩ ዘካሪያስ እባላለሁ የመረብ ቴክኖሎጂስ ሲሆና ፋውንደር ያሬድ ታደሰ እባላለሁ የመረብ ቴክኖሎጂስ ቺፍ ኦፕሬሽን ኦፊሰር እና ኮፋውንደር ነኝ። ፖፒላሪ ጥያቄዎች መርጠን ያመጣነው፣ እንጀምር። ይህ ጥያቄ ለሁለታችሁም ነው አፕላይ የሚያደርገው ስታፍ ሜምበሮቻችን እንዳሉን ከሆነ በጣም ችል ናቸው። ወርክ ኢንቫይሮንመንቱን በጣም ቀለል ያደረጉልናል። በጣም አፕሮችብል ሲና ሲኦ ናቸው ና በጣም አፕሮችብል ናቸው ይላሉና፣ እንደዚህ ማኔጀሪያል ፖዚሽን ላይ ወይም አመራር ፖዚሽን ላይ ላሉ ሰዎች ደግሞ ይሄ ኮመን አይደለም። ስትሪክት የሆነ ሲክሪቲ የሆነ ኤሪያ ነው ኢንቫይሮንመንቱ። እና እንዴት ነው ይሄን እያስኬዳችሁ ያላችሁት? እንዴት ነው ላይክ ኢንቫይሮንመንቱ ሁሉም ሰው ፈገግ ብሎ ወደ ስራ እንዲመጣ ነው፣ በዛ መጠን ደግሞ ስራ እያረጋቸው ሁሉም ሰው ፈገግ ብሎ ይመጣል የተባለው ላይ ጥያቄ ምልክታለኝ። ግን እንዴት ነው ላይክ ስንጀምርም አካባቢ እኔ ይመስለኛል ግምቴን ሳስቀምጥ እንደ ፍሪላንሰሮችም ነበርን። አብረን የጀመርናቸውም ልጆች ኩዮቻችን ነበሩ። መረብ እንደ ድርጅት ሳይቋቋም ነው አንድ ላይ መስራት የጀመር ነውና። አብረን ነው ያደግነው ማለት ይቻላል፣ ከተወሰኑ ልጆች ጋር። በእርግጥ እየሰፋ ሲመጣ አዳዲስ የገቡ ልጆች አሉ። ከነሱ ጋር ያለን ቅርርብ፣ አዲስ የሚገባውም ሰው ያን እያየ ነው የሚሄደው እና እኛም ደግሞ እንዴት ነው ሌላ አይነት ኢንቫይሮንመንት ውስጥ የኮፖሬት የሆነ ካልቸር ይዘን አይደለም ያደግነው። ኦልሞስት ከመረብ ጋር ነው አብረን ያደግነው እና አናቆም ቱ ቢሆነስት እንዴት እንደሚኮን ሲሆን እንዴት ነው የሚኮሳተረው ምንድን ነው የሚያደርገው ምና የሚለው ሊትራሊ አላቆም ጀመርን። እንደዛ ሆነ ብል ራሱ እና ራሴ ነው ኜ ነው ከመረብ ጋር ያደግኩት። ስለዚህ የኔ ባህሪ ከሰው ጋር መግባባት መጫወት ይመቸኛል። እሱን እንዳስቀር አላደረገኝም። እዚህ መረብ ውስጥም ፕሌስቴሽን በለው ሌሎች ጌሞች በለው ከስታፎች ጋር ብሬ ጫወት አለኝ። ስለዚህ ያ ይመስለኛል ከሌላውም ሰው ጋር በቀላሉ እንድግባባ ያደረገኝ። ጃክ ያ እሱ ያለው ላይ ለመጨመር አንድ ደግሞ የተሻለ ውጤት ለማምጣት ብዙ ጊዜ የሁሉም ሰው ሀሳብ አንድ ላይ መርጅ ሲያደርግ ሞር አሪፍ ነው እና እንደዛም አይነት አመለካከት አለን። ሞር ኢንቫይሮንመንቱን ኦፕን ለማድረግ ነው የምፈልገው ምክንያቱም ፍሮንት ላይ ላይ ወይ ደግሞ ያንን ስራ ዴይ ቱ ዴይ የሚሰራው ሰውዬ የሚሰጠው ኢንፑትና ፊድባክ በጣም ውጤቱን ለማሻሻል ለማሳደግ በጣም ማታሪ ያረቃል እና እሺ ወደ ሁለተኛው ጥያቄ ንገባ። ካምፓኒ መመስረት የመረብን ማቋቋም ላይ የተለያዩ አይነቱ ጣውረድ ይኖራሉ። ሁለታችሁ ደግሞ አብራችሁ ነው ያጋጫችሁ ወይም ዲስአግሪ ያደረጋችሁበት ቶፒክ ነበር ወይ? አንዳንዴ ኦፍኮርስ ግጭት አይጠፋም በሰዎች ማለት ነው። ምን እንዴት ነበር ይሄ ነገር የተፈጠረው እና እንዴት ሶልቭ አረጋችሁት ይሄንን ኢሹ የሚለውን ነው። እስኪ ነብዩ አንተን እንደ ያጋጫቹ የሚለው የሆነ በሀሳብ አለመስማማት ከሆነ ኦልሞስት በቀን ውስጥ ብዙ ጊዜ ይፈጠራል። እሱ ከሆነ መጋጨት የሚለው አይ ዶንት ኖው ዲፋይ እንደምናደርገው የሀሳብ አለመስማማት ከሆነ በቀን ውስጥ በጣም ብዙ ጊዜ ይፈጠራል እና እንጨቃጨቃለን። ላይመስል ይችላል ፊት ለፊት ግን እኔና ያሬድ በቀን ውስጥ የሆነ ያክል ጊዜ ቢያንስ ሁለቴ የሆነ ነገር ላይ ሳንስማማ እንጨቃጨቃለን፣ ግን እሱ ከጭቅጭቅ አልፎ ሌላ እንዲህ የሆነ አብረን የምንሰራውን ስራ አደጋ ውስጥ እስከሚያደርስ ደረጃ ደርሶ አያውቅም እስከ ዛሬ ድረስ። ያው ወደፊት አይገጥመንም ማለት አይቻልም፣ ግን እስቲል ቢኖርም ቢገጥመንም ያው እኔና ያሬድ መካከል ያለው አሁን ኦልሞስት ለአስር ዓመት እንተዋወቃለን፣ አደለ? ከፍሬሽማን ጀምሮ እስካሁን ኦልሞስት ለአስር ዓመት እንተዋወቃለን እና ቢገጥመንም ለመፍታት እንቸገራለን ብዬ አላስብም። ያው በየቀኑ ስለምንጨቃጨቅ የሆነ የጦዘ ነገር ጋር ደርሶ ሳናወራበት የጋለ ነገር ላይ ደርሰን አናውቅም። ግን ቢደርስም መፍታት የሚያስችል ቦንድ ተፈጥሯል ብዬ አስባለሁኝ። ኦልሞስት በጣም እሱ እንዳለ ነው እና አሁን ዛሬ ራሱ ተጨቃጭቀናል እና ላይክ፣ ግን የሆነ ኮንስትራክቲቭ ጭቅጭቅ ነገር ነው እና አይ ቲንክ አንዱ አድቫንቴጅ ኤኒ ታይም የሆነ ሹ ካለ እዛው ስለሆነ የምናወራበት እኔም የመሰለኝን እሱም የመሰለውን እዛው ስለምንከራከርበት ያን ያህል ምንም የመጋጋልም ምናምን ነገር የለም። ሰው ኮንስትራክቲቭ ጭቅጭቅ ነው ለማሰብ ትችላለህ። በዚ ቶክ ላይ ሰዎችን ከሚያጋጩ እና ከሚያጨቃጩ ነገሮች አንደኛው ብር ነው እና አንዱ ምን ብሮ ጠይቋል። ብር እርስ በርስ ተበዳደራችሁ ታውቃላችሁ? አይ ከመበዳደራችን የተነሳ ማን መቼ እንደተበደረ ማን ስንት እንዳለበት፣ አሁን ላይ አሁን እኔ ስንት አለኝ እሱ እኔ ጋ እሱ ደግሞ ስንት አለው መቼ የወሰድኩበት የሚለውን ለመድረስ ከባድ ነው። አዎ በቃ ተወሳሰ ጥሩ አካውንታንት ራሱ ቢመጣ የሆነ አይፈጠት ባንክ ስቴትመንታችንን አውጥቶ የሚደርስበት አይመስለኝም። ይሄ መቼም ተከፈል አ የተወሰደ እኔ ክሌ ማድረጉ አለበት ብድርማ ከድሮ ከዩኒቨርሲቲ ጀምረው ነው ስንበዳደር በደደር ነው የመጣ ነው። እና ደግሞ አንድ ፐርሰናል ነው ጥያቄ የመቷል ከስታፍ ሜምበሮቻችን እዚህ ወል ነው ነብዩ ያበሳና ፓትሪክ የሚባል ልጅ አለው። ፓትሪክ ከተወለደ በኋላ አይን አባቱ ይሆን ክርስትና አባት ብለ የሰጠው ላይ አሪፍ ነው ወይስ አይደለም የሚለው ሁሉም ሰው ለማወቅ ፈልጓለን። ጨምሩ እና ስለዙ ትንሻቸው ፓትሪክ ከዛ ደግሞ የአይን አባቱ የሆነው አሁን እኔና ያሬድ ፋውንድን አድርገው እንጂ መረብን እንደ ኮፋውንደር ጆይን ያደረገን ሳሚ ያለ ሲቲዋችን ከጊዜ በኋላ ጆይን አድርጎናል። እሱ እሱ ነበረ የአይን አባት እንዲሆን ተመርጦ የነበረው። ሳም በዕለቱ መጥቶ ነበረ እና በሚያስቅ ሁኔታ ግን ሚቲንግ ነበረበት። ሆስፒታል መጥቶ ልክ ህፃኑ ሲገባ ሚቲንግ ሳደረሰበት ሳም ወደ መረብ መጣ አድርጎታል። አሁን የአይን አባት ሳይሆን የሚባለው ሳሚ የእንጀራ አይን አባት ነው። ምንለው ባላየ አባት ብለን አዲስ ግኝት ነው ያገኘው፣ ያሬድ ጓደኛዬን ያወጣለት ባላየ አባት ብሎ ስላላየው የአይን አባት ማለት አይቻልም። ስለዚህ እንግዲህ አይናባት ወይም ባላየ አባት <laughs> <laughs> uh, ያሌ ነበር ነው ፌር አይደለም። አይ አንፎርት ቲንክ ዛኔ እዚ አልነበርኩም፣ ትሪፕ ላይ ነበርኩ። ያንን አጋጣሚ በመጠቀም ሳሚ ጉዳይ ከሳም ጋም ከያሬድ ጋር ሞር ጓደኛሞች ነበርን፣ ግን ከሳም ጋም አስር ዓመት ሙሉ ንታወቅ። እሱም ከፍሬሽ ማን ጀምሮ ነው የምንተዋወቀው እና ሳም አክቹዋሊ መረብን ፋውንድ በማድረግ በኋላ ነው ጆይን ያደረገን ግን ጓደኛችን ነው። እኔም አስር ዓመት ሳሚ ያሬድም አስር ዓመት ያውቀዋል። ነባ አራት ቡናና ሁለት ሬድ ቡል ስጥጣታ ይዘ ነበር የሆነ ጊዜ ና እንግዲህ ከማን እንደመጣ እንደመጣ አልናገርም። እና ራ ካምፓኒ መቼም እንደ መረብ አይነት ካምፓኒ ማስኬድ ምናምን ምናምን በጣም ሰዓት ይፈጃል። ቢዚ እንደሆናችሁ እናውቃለን። ሁላችሁም ቢሮችሁ ላይ በጣም የተለያየ ስራ ነው የምትሰሩት፣ እና ቀናችሁ በጣም እንደዚህ አድካሚ ሲሆን ስትረስፉ ሲሆን አራት ቡና ና ወደረግብል አንመክር ለማእና ምንድን ነው የምታደርጉት? ምን አይነት አድቫይስ ነው የምታደርጉት? የተለያዩ አይነት ሲዎች የተለያዩ አይነት ፋውንደሮች ካምፓኒ መስረታ ላይ ያሉ ሰዎች ይከታተላሉ ይሄንንና ምን አይነት ምክር ነው የምትሰጡት? ከዚ በጣም ዲማንዲንግ የሆነ ስራ ነው። ወደ አነሳው ምሳሌ ልምጣና መጀመሪያ የዛን ቀን በስርዓት ወጣጥሬ ሳይሆን አጋጣሚው እንዴት ነበረ? ማታ ላይ የሆኑ የሆኑ ቀናቶች አሉኝ ብቻ ማታ ላይ እንቅልፍ የማይወስደኝ ጊዜ አለ። የሆነ በአስራ አምስት ቀን አንዴ ወይ በምናምን ይመጣብኛል። የዛን ቀን ማታ እንደዛውኝ ነበረ፣ አልተኛውም ነበረ በቃ እዚህ የተወሰነ ኤነርጂ ለማግኘት ነው እንጂ ስ የዛን ቀን ስፔሲፊካሊ ተወጣ ጥሬ ወይም ስራ በስቶ አይደለም ማለት ነው። ማታ ላይ ስዳል በአጋጣሚ ማታ ላይ ያልተኛኝም እዚህ ትንሽ ነቃ ማለት ፈልግ ነው የተጠቀምኩት እሱን። ቡናው ግን የተለመደ ነው። ሁሌ በቀን አራት ከዛም በላይ ሊሄድ ይችላል። ከምግብ ቀጥሎ አንድ ቡና ሁሌ አለ። ቁርስ በኋላ አንድ ምሳም በኋላ አንድ ሁሌ ያለ ቡናው የዘው ተረንት ነው። እንዴት እንትን ትሉታላችሁ የሚለው እኔ ቱ ቢሆነስት አንዳንዴ የሆነ ኢነርጂ ይቀንሳል ሆነ። ሁሌም አመቱ ሙሉ በተመሳሳይ ኢነርጂ ላይ አትሆንም። የሆነ በአመት ውስጥ አሉ የሆነ ያክል ቀናቶች አንድ አስር ቀን ምናምን ስትሬት ባይሆንም ከቢሮ መጠፋባቸው ጊዜዎች አሉ። ለምሳሌ ሐሙስና አርብን ቅዳሜና እሑድን ምናምን አንድ ላይ አርጌ ጠፋና መለሼ ለመምጣት ስሞክር የተሻለ ኢነርጂ ይኖረኛል። እሱን ግን ስትሬት በአመት ውስጥ አስር ቀን ምናምን ሳይሆን በማድረግ የሆነ ያክል ለራሴ ጊዜ እሰጣለሁ። ስመለስ የተሻለ ኢነርጂ ይኖረኛል። ፐርሰናሊ እሱ ነው በቃ የተወሰነ ዌራውት ያረኩ ሲመስለኝ ለማድረግ ሞክረው የሆነ ያክል ቀን ቢሮ ቀራለውኝ ዛ ቤት ውስጥ ዝም ብዬ አሳልፍና ከዛ ሰኞ ላይ መጥቼ ደግሞ ኢነርጂ ለመመለስ ሞክራለሁ። በጣም አለ አለ ያው ብዙ ታስክም አክቲቪቲም በኖረ ቁጥር በርናዎት መኖረ አይቀርም ግን አይ ቲንክ ኢንዲፔንደንስ በየሰው እና ሁሉም ሰው ራሱ ሪላክስ የሚያደርግበት የሚመርጣቸው ሞርም ሪላክስ የሚያደርጉት ነገሮች አሉ። ሰው ቡና ወሳኝ ነው። ከኢኮኖሚ አንጻርም ኢኮኖሚ ዋንጫ ቡና ቡና ሲበዛ አይመከርም። አይ ቲንክ ግን ቡና ሞር አሪፍ ነው። ከዛ ወጪ እኔም ደነባ እንደነባ ስ ምመክረው እረፍት ማድረግ ነው። በሆነ ያህል ጊዜ በርን አውት ይኖራል፣ ዊረት ማድረግ ይኖራል። እዛ ልቴከብሬኪንግ ጋር ማለት ነው። ሁለታችሁም ሶፍትዌር ኢንጂኒሪንግ ባክግራውንድ ዴቨሎፕንግ ባክግራውንድ እንዳላችሁ ነው የምናውቀው ከመረብ በፊት መረብን ከመጀመራችሁ በፊት ማን ነው ቤተር ፕሮግራመር ቤተር ዴቨሎፕመንት ስኪል የነበረው፣ እና ማን ከማን ነበር የሚጎረው የሚለው ዴቨሎፕመንት ስኪል ማን ነው የምትሉት? ሁሉም ሰዎች የሚሆናል። ስለራሱ ማን ነው የሚያወራ ግን ስ እናውቅ አይ አክቹዋሊ ኦቪየስ ይመስለኛል ያሬድ ጎበዝ ነበር፣ አሪፍ ነበረ። ክላስም አንድ ዲፓርትመንት አልነበርንም። እኔ አክቹዋሊ ኤሌትሪካል ውስጥ ኮምፒተር ኢንጂነሪንግ ነው ግራጅዌት ያደረኩት። የሬድ ሶፍትዌር ኢንጂነሪንግ ነው ግራጅዌት ያደረገው። ከእኔ ብቻ ሳይሆን ላይክ ከባቹም ቶፕ ከሚባሉት መሀል ነበርና ውድድር ውስጥ አይገባም። ሳሚ ብቻ ነበር የሚፎካከር። እንግዲህ ይሄኛው ቪዲዮ እንዴት ፐርፎርም እንደሚያደርግ አይተን የሰውን ዲማንድ እና የሰውን ሪኩዌስት አይተን ፓርት ቱ ሊኖረን ይችላል። ነብዩ፣ ያሬድ ስለተገኛችሁ በጣም እናመሰግናለን። ሜሴጅ ካላችሁ ፌስቡክ አስታልፉልኝ ደስ ይለኛል። እኛም በጣም እናመሰግናለን። ዳጊ ቲንክ የተነሳው ነገር ከዚህ ከስታፍ አካባቢ የተነሱ ጥያቄዎች አሉ። ጥሩ ጥሩ ጥያቄዎች ብዬ እገምታለሁኝ፣ ግን ለአድማጮች ደግሞ ሜይ ቢ አላቅም ለአንተ ብቻ ሆነ ማለት ያለብኝ ይህንን። ለአድማጮች ደግሞ ሞር ፍሩትፉል የሆነ ነገር እንዲሆን ከእነሱ ሬይዝ የሚደረጉ ጥያቄዎች ካሉና ሜይ ቢ በእኛ መመለስ የሚችሉ ነገሮች ካሉ በቀጣይ ማካተት ብቻለ ብዬ ይላሉ። ጥያቄዎች ካላቸው እንደዚህ ቪዲዮ ላይ ኮሜንት ቢያደርጉ ዛት ሜይ ቢ ፓርት ቱ የእነሱን ጥያቄ ደግሞ ለመመለስ እንሰራ ይሆናል። በእርግጠኛነት ከስታፍ ሜምበሮቻችን የጀመርነው ነገሩ ለማስኬድ ነበረ አንድ እርምጃ ለመራመድ። በእርግጠኛነት ተመልካቾቻችን የተለያዩ ጥያቄዎች ይኖራቸዋል ብለን እናስባለን። ነቢያው ነብዩ ሲኢኦ ያሬድ ሲኦኦ አለ ሰው ማንኛውም አይነት ጥያቄ ፎርዋርድ ማድረግ ከፈለጋችሁ ኮሜንታችን ላይ ድሮፕ አድርጉልን። እነባም ደግሞ የራሱ ዩቲውብ ቻናል አለ። የተለያዩ ነገሮችን አድሬስ የሚያደርግበት ኢንክሉዲንግ የመረብ አመሰራረትን ጨምሮ አድሬስ ያደረግበት ቪዲዮ አለ። ሰው እሱንም ፐርሰናል የዩቲውብ አካውንቱን ቻናሉን ሊንክ እናደርጋለን ዲስክሪፕሽን ላይ። ማንኛውም ጥያቄ ካላችሁ እንደገና ኮሜንት ላይ ድሮፕ አድርጉልን። ተንክዩ ስለተገኛችሁ ቻው።